በስመ አብ ወወልድ በመንፈስ ቅዱስ አህዱ አምላክ ግንቦት አንድ ሁለት ሺህ አስራ ሰባት ዓመተ ምህረት የመታችን ዜና ልደት ወይ ደግሞ ዜና ልደታ ለማርያም የመታችን የልደት ታሪክ በመጽሐፍ ቅዱስ ውስጥ እጅግ በርካታ ታሪክ ያላቸው አባቶች እና እናቶች መዘገባቸው እንዳለ ሆኖ በተለየ ሁኔታ ግን ዓለም በጉጉት ስትጠብቃት የነበረች የሷን መወለድ ሲጓጉና ሲናፍቁ የነበሩ ከቤተሰቦቿ ብቻ ሳይሆን በሲኦል ያሉ ነፍሳት፣ በስጋ ያሉ ነቢያት፣ ካህናት፣ ነገስታት ከክርስቶስ ልደት በፊት ሜታይክ ከመጎልዷ በፊት በጉጉት ሲጠብቁት የነበረ የልደት ቀን ግንቦት አንድ ቀን በየአመቱ ይከበራል። አከባበሩ የተለያየ ነውና ከቅዱሳን በዓላት ትልቁን ድርሻ ወስዶ የሚከበሩ የሚታችን በዓል እንደየ አካባቢው የአከባበር ሁኔታ ልዩ ይሆናል። ነገር ግን በቤተክርስቲያን ምእመናን ግንወት አንድ ቀንን በተለየ ሁኔታ ቅዱሳን በዓላቸው ሲከበር ልዩ ልዩ ውበትና ድምቀት የአከባበር ስነ ስርዓት እንዳለ ሆኖ እመቤታችን ከፈጣሪ በታች ከፍጥራን በላይ እንደምሆኗ ሰዎች ሁሉ በጉጉት እጅግ ከፍተኛ የሆነ ግምት ሰጠውት ሃይማኖታዊ አከባበራቸውና፣ ትውፊታቸው፣ ስርዓታቸው በጠበቀ ሁኔታ እየጓጉ የሚያከብሩት የልደታ ወይም የእመቤታችን ጽላት ባለበት ቦታ ብቻ አይደለም። ሁሉም በየሰፈሩ ሁሉም ያገሩ ሁሉም የመንደሩ የሚያከብረው ልዩ በዓል ነው። የጌታችን ልደት የአከባበር ሁኔታ ልዩ ይሁን እንጂ የሚታችን ከዚያ ባልተለየ ሁኔታ ይሁን ይታ የሚታችን በፈሬዳ የጌታችን ልደት በፈሬዳ የሚታችን ነው። በቆሎና እንዲሁ በንፍሮ በልዩ ልዩ ዝግጅት በየሰፈሩ ሁሉም የሚያከብረው በዓል ነው እና ይህ ማለት ነቢያቱ በትንቢታቸው ካህናቱ በጸሎታቸው ቅዱሳኑም እንዲሁ በልዩ ልዩ ጸሎታቸው የሚታችን መወለድ ሲናፍቁ ስለነበረ፣ ለዚህም ሐዋርያው ጴጥሮስ እንዲብሎ ይተቸ መድኃኒት እንታሰሱ ጓ ወድ ጓ ነቢያት ብሎ በመልእክቱ በምዕራፋን ቁጥር አስር ላይ ነቢያት የጎመጁላት የናፍቋት የጓጉላት የተመኟት የፈለጓት እንታሰሰ ጓ ወድ ጓ እንታሰሰ ጓ የፈለጓት ወድ ጓ የጎመጁላት የተመኟት በርቀት የተመለከቷት መዳይ ብቻ ናት። ማለት ነቢያት ሁሉ ይህን መወለድና የሷን ልደት ሲጓጉ ሲጎመጁ ሲጓጉ ሲናፍቁ እንደነበረ የሚያሳይ የቅዱስ ጴጥሮስ ቃል ይህን ያረጋግጥልናል። ስለዚህ ነቢያቱ ሲጓጉ እንደነበረ ቅዱስ ጴጥሮስ ከገለጠልን ነቢያቱ ግን ጌታችን እንደተናገረው ብዙኃን ነቢያት ጻቃን ፈተው ይራዩ አንትሙ ዘትሬ ወይሬው ብዙ ነቢያቶች ሊያይወደዱ ሊሰሙ ወደዱ፣ አላዩም አልሰሙም። የእናንተ አይኖች ግን ብፁዓን ናቸው ንውዳን ናቸው። ጆሮቻችሁም ንውዳን ክቡራን ናቸው አይተዋል ሰምተዋልና፣ ማለት እንደገለጠልን ቅዱስ ጴጥሮስ የጎመጁለት የጓጉለት የናፈቁት ያለ ጌታችን ደግሞ ተመኝተው ያላዩት ተመኝተው ያልሰሙት ይሰሙ ወደው ያልሰሙት ያይወዱ ያላዩት ብሎ እንደገለጠልን የሱን መወለድ የሱን ሰው መሆን የሱን ማስተማር የሱን ታምራት ማድረግ የሰው በአጭር ቁመት በጠባብ ድረስ ወስኖ መመላለስ ጌታችን እንዲህ ብሎ እንደገለጠው ቅዱስ ጴጥሮስን ይሄ ነው መዳን ብሎ ከመታችን የተወለደውን ክርስቶስና መታችን እቺ መድኃኒት ናት ማለት የገለጠልን ይህ ቀን የሚታወጀው የሞት አንድ ቀን የመታችን ወለደ የተገኘ መሰረት ጣለበት ዕለት ነው። ታዲያ መዳን ምንድን ነው አለ። መዳን ምንድን ነው? መዳን ልዩ ልዩ ነው። መድኃኒት ልዩ ልዩ ነው። ስጋዊ መድኃኒት አለ፣ መንፈሳዊ መድኃኒት አለ፣ የነፍስ መድኃኒት አለ፣ የስጋ መድኃኒት አለ፣ ጊዜያዊ መድኃኒት አለ፣ ዘላለማዊ መድኃኒት አለ፣ ሰማያዊ መድኃኒት አለ፣ ምድራዊ መድኃኒት አለ። ስለዚህ የምልታችን ሰው መሆን ለማን በጀ? ለማንድነት ሆነ ካልነ ተቋርጦ የነበረውን የሰው ልጅ ነው ከእግዚአብሔር ጋር የነበረውን ፍልስፍና ቅርበት

ወምንታ በቆ አቃቤ ስራይ ለማ ያሉ ፀፈውስጥ ወፀፈውስጥ ተረክበቶ ቤተ ዳዊት ባለመድኃኒት መድኃኒት ከሌለ ምን ይሰራል? መድኃኒትስ ባለመድኃኒቱ ከሌለ ምን ያደርጋል? እንደ ካልበኋላ የድነት እንጨት በዳዊት የተገኝ ይችል መለኮቱን ከስጋ ጋራ አዋሃዶ ከመሪታች ስጋ ጋር አዋሃዶ ወፀፈ ውስጥ ተረክበቶ ቤተ ዳዊት የመድኃኒት ንጨት በዳዊት ቤት ተገኘች ብሎ እንደነገረን ከስጋዋ ስጋ ከነሷ ነስ ነስቶ የነሳውን ስጋ ላለምድነት አድርጎ ቀምሞ በመለኮታዊ አቀማመም በመለኮታዊ ጥበብ በመለኮታዊ ስራ የመቤታችን ስጋ አዳኝ እንዲሆን ስጋ ከቃል ጋር ተዋሐደ። ስጋ ከመለኮት ጋር ተዋህዶ ያ ደግሞ ከዳዊት ወገን ከሆነች ከመቤታችን የተነሳ ስጋ ነውና የአለምድነት በዳዊት ቤት ተገኘ። እውነትም ሐኪም ብቻውን አይጠቅም፣ መድኃኒት ብቻውን አይጠቅም። መድኃኒትና ሐኪም በጋራ ሲሆን ሐኪሙ መድኃኒቱ ሲያዝዝ ነው። ስለዚህ እጻፋይ ነው የተራውት ነበረች ግን ባለመድኃኒት አልነበረም። አዛዥ ባለመድኃኒት መለኮቱ ነበረ ግን መድኃኒት አልነበረም እና ይህ ግን ዘመኑ ሲፈጸም ዋመበፃ ጊዜው ፈኖ እግዚአብሔር ወልዶ ተወልደም ሲል ይዞ በተረዘግ እግዚአብሔር ልጅ ከሴት ተወለ ብሎ እንደነገረ ይዞው በተረፈ ጊዜ መለኮት መለኮትነቱን ከስጋ ማርያም ጋር አዋሃደና ለዓለም ብሎ አድርጎ። ስለዚህ ይቺ መድኃኒት ነቢያት የፈልጓት ናት፣ ይቺ መድኃኒት ነቢያት የተጉላት ናት ብሎ በጁ ጨብጦ በጁ ዳሶ ጨብጦ እንደማስጨበጥ ይዞ እንደማስያዝ ለትውልዱ ለማስተከል እንደጓጓና በቅዱስ ጴጥሮስ በኩል ይህች ናት ብሎ የተሰጠን መድኃኒት ናት፣ ለዓለም የተሰጠች ማለት ነው። አዎ ስለዚህ ይሄ የምንታችን አዳኝነት የምንታችን ድነት ለዓለም የተሰጠው እንደው በነፃ አይደለም። በነፃ አይደለም ስንል ነቢያቱ ትንቢት ተናግረውለት በድንገት አይደለም ማለት ነው። እንደው አፈሳሽ እንደ እንደ አዳራሽ ነቢያቱ ትንቢት ተናግረውለታል። አዎ ካህናቱም ነገስታቱም ቅዱሳኑ ሁሉ ሲያስቡ ሲጓጉለት ሲናፍቁት የጎየ የቆየ ድነት ነው። ያ ደግሞ 5500 ዘመን ሲፈጸም የሚደረገውን የምልታችን መለኮት የመውለድ ስራ በእውነት ስላዳኝነቷ ስናስብ በተአምረ ማርያም እንዳየ ነው። በመጽሐፍ ቅዱስ እንደተገለጠው ተአምረ ማርያም ከመጽሐፍ ቅዱስ የተለየ ስላልሆነ አይምሮ አዳም ከመቶ ጽግት ለማርያም አቆይ ዝዱ ይለላ ለብስቱ ህዋን ይላል። አዳም እናታችን ቅድስት ድንግል ማርያም ከአብራኩ እንደምትከፈል አውቃ የሚቱን ስም ህዋን አላት ይላል። ህዋን አላት። ህዋን ማለት በህይወት የምኖርት እናት ማለት ነው። ህዋን ማለት በህይወት የምኖርት እናት ማለት ህዋን፣ ከዛ ቤት ሴት ነበር። ስሙ ግን አዳም የሞት ሞት ትሞታል ሰው ነበር አፈር ትሆናል ተብሎ የተረገመ ከሰውነት ወደ አፈርነት እንደሚቀይር እየተነገረው ያውን በእግዚአብሔር ዘንድ ጆሮ ጭው የሚያሰኝ ዜና ከእግዚአብሔር ዘንድ እየተነገረው ነገር ግን በልጇ እንደምትድን ተነገረውና፣ ልጇ በልጇ ያና አይምሮ አዳም ከመትወፅ ማርያም ሔዋንማ ይብነቱን እናት እንዳትባል በህይወት የምኖት እናት እንዳትባል። በስጋም በነሱ በስጋ ሁለቱ ልጆቿ አቤልና ቃየል እየተጋደሉ ነው። ሌላውም ደግሞ ይሄ ስጋ ነው። በነሱ ደግሞ ነበር። ይሄ ዳግማዊት ሔዋን መቤታችን ከሰባት ዓመት በፊት የነበረ ነፃ ጠባይ ሳያድፍ እንደነበረች ሔዋን ዳግማዊት መቤታችን ለዘሮቿ ሁሉ አዎ ለዘሮቿ ሁሉ ነው።

የቅዱስ ገብርኤል ዜና ሰማሽ ነው ሁሉ መዳንም ክርስቶስን ማለት ነው። በሕይዋን በቀዳሚት ሔዋን በኩል ሞት መጣ በሁለተኛው ህይወት ሔዋን በኩል ድነት መጣ ስለዚህ ችናት ድነት ብሎ ቅዱስ ጴጥሮስ የያዘውን የጨበጠውን ጨብጡ ተጠቀሙ እንደሚገባ ነግረናል ማለት እና ይሄ የመጀመሪያው ትንቢትም በስም በኩል ድነት ተብሎ ሔዋን ተብሎ ሀይወዳነ ከሚለው ነው ሔዋን የሚለው የሚወጣ ማለት ነው ትርጉሙ በህይወት የሚኖሩት እናት ማለት ነው በእሷ በኩል ነው

አምስት ሻንስ ወጥ ዘመን ይሄ ዜና ናቆ የነበረ ወይ ደግሞ ካለም ርቆ የነበረ ትውልዱ ሊሰማ ሲጓጓለት የነበረ ዜና ስለነበረ ይሄን ዜና ለመስማት ዓለም ሁሉ ድንቃ ድንቅ ዜናዎች ተብሎ ከሚመዘገቡት በዛሬ ዘመን ማለት ነው። ከሰው ሁሉ ይብልጥም ከዚያ ወዲህ። ምክንያቱም በድንግልና ጸንቶ በድንግልና መውለድ የሚችል ሰው ያንንም ከዛ በፊትም ከዚያ በኋላም ስላልነበረ ማለት ነው። በድንግልና ጸንታ በድንግልና መውለድ የምትችል ከ እናቷ ካህና አባቷ ከያቄ መወለድ የቻለችበት ቀን ስለነበረ መሰረታት ኡስታድ አድባር ቅዱሳን መሰረቶቿ ከተቀደሱ ተራሮች ናቸው ብሎ ነብይ እግዚአብሔር ዳዊት እንደነገረ መሰረቶቿ ይላል መሰረቶቿ ማለት ጥንታዮቶቿ ቀዳሚዎቿ ከሷ አስቀድሞ የነበሩት ከተቀደሱ ተራሮች ናቸው የነቢያት መጽሐፍ የብሉይ ኪዳን መጽሐፍ አድባር የሚለው ተራሮች የሚለው አፍላግ የሚለው አርዝ የሚለው ነገስታቱን መኳንንቱን

ነገስታቱን መኳነቱን ቅዱሳኑ ነው ከሷ ከነዚህ የተገኘች አድባር ነገስታቱ መኳነቱ ቅዱሳኑ አናና ያያጭም ነው አድባር አላቸው በሃይማኖት ትልቆች ናቸው በሚጓት ትልቆች ናቸው እና ነገስታችን በዚህ በኩል አንዳንዴ እንደው እንደው ዓለም የሚያወራውንም ትንሽ ትንሽ እንኳ ብናወራ ወይ ደግሞ እንደው ዓለም ብዬ ነው የምገልጠው በዚህ ነው ይታች ቢዛነት ወይ የተጠራጠሩ ሰዎችን በመጣ ለዚ ዓለም ምክንያቱም ጫና ወሬ ማለት የዱባ ጥጋብ ያለ ስንቅ ያዝምታል። እኛ ሀገር ሰው አዎ፣ የዱባ ጥጋብ ያለ እና በዱባ የጠገበ ሰው ያለ ስንቅ ዘምታል ይባላል። ወደው ግን ወደው እና አሁንም ያለ ስንቅ ምዝመት ያለ ትውልድ ስለመጣ፣ አንቲ ተሳውል አዳም ከገነት አንቺ ነሽ ክርስቶስ ለአዳም የሰጠው የሰጠን ያለ ያለ ትውልድ ስለበዛ ይሄ ነው ነው እንጂ ምህታችን አዳኝነት በእውነት እንደው ሌላው ሌላው ይቅርና እኛ አዳኝነቷ ብለን እኮ ተሰቅላ አዳነችም አላልንም እኮ ምን እሷ ብቻ። እንደው ሌላው ይቅርና እግዚአብሔር ሶሎሞን እኮ ስመ ብዛት ጠበብት መድኃኒት አለሙት የመምህራን መብዛት የዓለም መድኃኒት ማለት ነው። የመምህራን መብዛት የዓለም መድኃኒት ነው ማለት ሶሎሞን በእውነት መምህራን ዓለም ተጽቅሎ አድነዋል ማለት ነው ወይ? ወይስ የሰሎሞን መጽሐፍ አይቀበሉም ማለት ነው። ማዳን ማለት እኮ እንደየ ስራው እንደየ ክብሩ እንደየድርሻው የራሱ ድርሻ አለው ማለት ነውና መብዛት አጠብቅት መድኃኒተ ዓለም ነው የሚለው የዓለም መድኃኒት ነው የመምህራን መብዛት። ስለዚህ ደግሞ ሜታችን ሞገሶሙ ለሐዋርያት የሐዋርያት ሞገሳቸው እሞሙ ለሰማያት የሰማያት አጠናቸው እናታችን የነያትን ሜታቸው ነው የመምህራን ብቻ አለ የሁሉም ትምክህተ ዘመድ ነው። መቻ መጫ ያጠንታችሁ ፈላጭ ስጋችን ቆራጭ ሐዋርያትን እኮ መድኃኒዓለም ክርስቶስ የራሱን ስም ሰጧቸው። የራሱን ስም ምን ብሎ ያለም ያለም ነው ነው። ነገር ግን ይህን ብርሃንነት ደግሞ አንተ ሙቱ ብርሃን

ሁሉን ነገር ከሱ ገንዘብ አድርጎ ነው ይሄዳል። ስለዚህ ይሄ ከንቲ የሆነ ቅዠት እንደሆነ ታስቦ በእውነት ቤዛዊ ተኩሉ ዓለም የሚላት ቤዛዊ ተኩሉ ዓለም መድኃኒት ዓለም ተብለው ከነመምራኑ ከነቢያቱ ከዋርያቱ የዓለም መድኃኒት የዓለም መድኃኒት ናቸው ከተባሉ የዓለም ብርሃናችሁ ከተባሉ ከመቤታችን እና ከዋርያት በእናነጻጽር ማን ነው ሊበልጥ የሚችለው? መልተ ፍጥራን ነው የሚላት በላይ ነው። ይሄ ማለት ግን ይሄ ማለት አዳኝነቷ የጸጋ መሆንን ሰው ማሰብ መረደት አለበት። እሷም አትቀበልም የባህሪ አምላክ አንልም። ተሰቅሎ ወይ ኮይ ሰው ተንሶ ከእሷ የተነሳው ስጋ እኮ ነው መዳና። ክርስቶስ ተሰቅሎ ያደነኩ ማለት እንደዚህ ነው ወይ እግዚአብሔር፣ ከጀር ቀደም እንዳሉ ያለ ስንቅ መዝመት አይነት ነው ደግሞ ይሏል። እና እኛ ቤተ ክርስቲያን ታውቁበታለች፣ ታውቁበታለች። እንደ ንፋስ አትነፍስም፣ እንደ ወጀው አብራ አትዘምም። እና ይሄ ስለሆነ ምዕመናን ስለሚያውቁት ግንቦት አንድ ቀን ካናና ከኢያቄም በደብረ ሊባኖስ የተወለደች ቅድስት ድንግል መሪያችን

ምን ያው ያሰለጠውን ማን ያስ ማን ያው ጓደው ማን ያስተካል እኮ የሚያስተካል እናቱ አደረጋት። ከሰሌ ሌላ ምን ይመጣል? እናቱ አደረጋት። ስሚ ለእናቱ ብቻ ሳይሆን በእሱ ላመኑት ሁሉ ስልጣን ሰጣቸው ብሎ በተለየ ሁኔታ ደግሞ ለሐዋርያት እናንተ ያለምብራናቸው ብሎ እንደነገረ እኔ ያለምብራኝ ነው እንደተናገር በእላ በኩል ደግሞ እንደውም አማልክት ብያቸዋል ብሎም የነገራቸው ስላለ፣ መታችን የጸጋ አማልክት ከሚባሉት የጸጋ አማልክት ነው። የጸጋ አማልክት ይሄ ሰው ማወቅ መቻል አለ። አዎ፣ የጸጋ አማልክት የጸጋ አማልክት ከእግዚአብሔር የተሰጠ የአማላጅነት ስልጣን፣ ሙሴን የፈርዖን አምላክ አድርጌሃለሁ ብሎ በኦሪት ዘጸአት በምዕራፍ ሰባት እንደገለ ሙሴ የፈርዖን አምላክ አድርጌሃለሁ። አሁን አድርጌሃለሁ ማለት ነው። እግዚአብሔር ነው ሰጠው ስልጣን ሰጠው። አዎ እንደ እንደ ስላሉ ፈሮን አስጨንቆ እስካምን ድረስ ወይም ደግሞ እስከሰጥም ድረስ የደረሰበት ስልጣኑ ታምሩ ያደረገ እግዚአብሔር በፈሮን ላይ አምላክ አድርጊያለሁ አለው። አምላክ ያደረገውን አምላክ አይደለ ማለት ይሄ ምስለኔ ተከራካሪነት የእግዚአብሔር ተምስለኔ ነው ብሎ ሊፈርድብን ይችላል። እግዚአብሔር እንዴ አመጣው ነው እንዴ እና መጻሕፍቱን ለሚያነቡ ሰዎች ሁሉ የእግዚአብሔር ቸርነት እስከዚህ ድረስ አዳምን አምላክ ትሆናለህ ብሎ

ትልቅ ቀን ነው። ይሄን ነው የምናከብር። ደስ የሚገባል። አናና ያቺ የመድኃኒዓለም ይሄ እማ እማ የእውነተኛ ፀሐይ፣ እናቱ እናት ይሆንሽ የእናቱ እናት ይሆንሽ ለማን

አይ እንግዲህ በቃ ለማያምን ሰው ምንም ብትሏቸው ለማያምን እኛ ሀብታም ነን። ሀብታም ማለት ብዙ ታሪክ ያለ አዎ ብዙ የቅዱሳን ገል ያለ ብዙ ድርሳናት ያለ ያ ሁሉ የምንቀበል ደስ ድሃ ራሱ ላጣ ሳይሆን ጓደኛው ላገኘ ወጎም ይሰው ይችላል። እንዴ! ሊቀና ይችላል፣ ሊቀና ይችላል። ነጋዴ ራሱ ለከሰረ ሳይሆን ጓደኛው ለቀር ነው የሚባል ነገር ስላለ እኛ ቤተ ክርስቲያናችን ታሪክ በሚያስረዳና በተጻፈልን የታሪክ መዛግብ በነገሩ ምንም ሳይከን ገና በማጽንሳ ደጅምራ ጽንሷ ገና ካንዳ ሃይቀውና በሽተኞችን ትፈውስ ጉራን ታበራ አንካሳን ታረታ ስለነበረ ሳመናስ የተባለው ሰው ከሞተ በኋላ ተነስቶ የተናገሩ ንግግር ነው። ይሄ የነገር ማሪም ጻፈ። ኦኬ። ስለዚህ ከዛ በኋላ ባለው እንግዲህ ሰዎች ቀኑባት ነው ቀኑባት ፈሩ። አንዳንድ አይን ፈሯቸው የነዳዊትን የነሰሩን ታሪክ አብሶ ስለነበረ ስትወልድ ሸጋው ንጉስ እንደምትወና እንደገና በእስራኤል ላይ ጫናት ፈጥረ የሚል ነገር ነው ያሰው ያሰው መቼስ የጃርቱም ዱባ መስረቅ አይደለም።